የአቦል ዜና ቤተሰቦች ዛሬን ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ምርዕሶቹ እናስደምጣችኋለን። በአዲስ አበባ የ26 ሺህ ቤቶች ግንባታ ተጀመረም። የአሜሪካው የውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትር አብይ አህመድ ጋር ተወያዩም። የህዝብ ተወካዮች ምክር ቤት የተለያዩ ሹመቶችን አጸደቀም። የኢትዮጵያ ነዳጅ ገንፍሎ መውጣቱ ተሰማም። የህወሀት ታጣቂዎች የክልል ቢሮዎችን ተቆጣጠሩም።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 የኢትዮጵያ ነዳጅ ገንፍሎ መውጣቱ ተሰማም። በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ ለዘመናት ከምድር ሲብላላ የከረመ የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ መውጣቱ ተሰምቷል። ይህን ተፈጥሮ በራሷ ጊዜ ይፋ ያደረገችው ትልቅ ጸጋ በአሁኑ ሰዓት የአካባቢው ህብረተሰብ በባህላዊ አጠቃቀም ዘዴ ለመገልገል እያዋሉትና አገልግሎት እየሰጠ እንደሆነ የዘገበው የደቡብ ወሎ ዞን መንግስት ኮሚኒኬሽን ነው። ይህን ኢትዮጵያ ከድህነት ለማውጣት ፈጣሪ ራሱ ተጠቀሙበት ያለንን ይህን ጸጋም፣ እንዳለፉት ጊዜያት ኢትዮጵያ ነዳጅ ካወጣች ለዘመናት የሚመኩበት የስልጣናቸው መነሻ የሆነው የነዳጅ ሀብት በመሬት አቀማመጡ ምክንያት ጠቅልሎ ወደ ኢትዮጵያ ያምራል ብሎ የሚያምኑ የአረብ ሀገራት በሴራ እንዳንጠቀምበት እንዳያደርጉ ትኩረት መስጠት አለብን ተብሏል። በጥቅሉ የአፍሪካ ቀንድ የዘመኑ ትርምስምስ ቀጠና የግርግር መንደር እንደ ተዋጊ ቀንዳም በሬ ከግብሩ የተሰጠው ይመስል አካባቢው የውጊያ ቀጠና እንዲሆን ካደረጉት ነገሮች መካከል ከዓለም ላይ ሁሉ ሙሉ በኩልሄ የተፈጥሯዊ ጸጋ የተቸረው ምድር በመሆኑ የቀንዱ አገራት ጸጋን አውጥቶ ተጋርቶም ምርትን ተገበያይቶ የጎደለን ሞላልቶ ተጠቃቅሞ የማደግ ዕድሉ እንዳይጠቀም ስለሆነ ነው ተብሏል። የህወሓት ታጣቂዎች የክልሉ ቢሮዎችን ተቆጣጠሩ። የትግራይ ኃይል ታጣቂዎች የክልሉ አስተዳደር ህንፃ ላይ ከበባ መፈጸማቸው ተነግረዋል። በመቀለ ነዋሪዎች ዘንድ ስጋት ተፈጥሯል። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀለ የሚገኘው የትግራይ ጊዜያዊ አስተዳደር ጽህፈት ቤት ህንፃ ላይ ከበባ መፈጸማቸው ተነግረዋል። የትግራይ ኃይል አርሚ 31 የተባለው ክፍል ከሰባ በላይ የሚሆኑ አባላት ረቡዕ ቀን አራጉር እንደርታ ከተባለ ቦታ ተነስተው ነው ትላንት በአስተዳደሩ ሕንፃ ላይ ከበባ የፈጸሙት የሰራዊት አባላቱም የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የአይን ማኞች ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው መቅረታቸው ተገልጿል። የታጣቂዎች እንቅስቃሴ ከረቡ ጀምሮ የታየ መሆኑን ነዋሪዎች ያመለከቱ ሲሆን በዚህም ሳቢያ በመቀለ ነዋሪዎች ዘንድ ስጋት ተፈጥሯል። የክልሉ ባለስልጣናት ውጥረቱን ለማርገብ ጥረት እያደረጉ መሆኑም ተገልጿል። የህዝብ ተወካዮች ምክር ቤት የተለያዩ ሹመቶችን አጸደቀም። የህዝብ ተወካዮች ምክር ቤት ትላንት በአካሄደው አምስተኛ ዓመት የሥራ ዘመን ሶስተኛ መደበኛ ስብሰባው ሶስት የተለያዩ ሹመቶችን መርምሮ አጽድቋል። ምክር ቤቱ በውሎው የሰላም ሚኒስተር የግብርና ሚኒስተርና የኤቢሲ ዋና ስራ አስፈጻሚ ሹመቶችን አጽድቋል። ምክር ቤቱ በጠቅላይ ሚኒስትር አብይ አህመድ የተሾሙትን የሰላም ሚኒስትር መሀመድ ኤድሬስ እንዲሁም የግብርና ሚኒስቴር አዲሱ አረጋ ሹመትን አጽድቋል። በተጨማሪም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ሆነው በጠቅላይ ሚኒስትር አብይ አህመድ የተመደቡት አቶ ቢንያም ኤሮ ሹመት በምክር ቤቱ ጸድቋል። ተሿሚዎችም በምክር ቤት ፊት ቀርበው ቃለ መሐላ ፈጽመዋል። በተጨማሪም ምክር ቤቱ በመደበኛ ስብሰባው የተለያዩ የብድር ስምምነቶችን አጽድቋል። በአዲስ አበባ የ26 ሺህ ቤቶች ግንባታ ተጀመረም። ከፍተኛ የመኖሪያ ቤት ችግር በሚስተዋልባት አዲስ አበባ ከተማ በአዲስ ቴክኖሎጂ የሚሰሩ 26 ሺህ መኖሪያ ቤቶችን ግንባታ ማስጀመራቸውን ከንቲባ አዳነች አቤቤ የገለጹም። በትላንትናው ዕለት የመሰረት ድንጋይ በማስቀመጥ ስለተጀመሩት 26000 ቤቶች ከንቲባዋ ተከታዩን መልእክት አስተላልፈዋል። 26000 ቤቶችን ለሀገራችን የመጀመሪያ በሆነ የግንባታ ቴክኖሎጂ በላፍቶ ሳይት ስራ አስጀምረናል። በዚህ አመት ከያዝናቸው ዋነኛ እቅዶች መካከል ቀዳሚው ለከተማችን ነዋሪዎች የቤት አቅርቦትን ተደራሽ ማድረግ ነው። በመሆኑም በዚህ አመት ከ መቶ ሺህ በላይ ቤቶችን ለመገንባት አቅደም በርካታ ተግባራትን እያከናወን ሲሆን እቅዳችንን በጥራትና በፍጥነት እውን ለማድረግ ለሀገራችን የመጀመሪያ የሆነውን ኮልድ ፎርምድ ስቲል ሲኤፍኤስ የግንባታ ቴክኖሎጂ መጠቀም አንድ አማራጭ አድርገን ዛሬ ስራ አስጀምረናል። ይህ ቴክኖሎጂ በሌላው ዓለም የተለመደ ሲሆን ቤቶችንም ሆነ ሕንፃዎችን በፋብሪካ ውስጥ የሚገጣጠሙ ብረቶችን በመጠቀም ወለልን፣ ግድግዳና ጣሪያን ጨምሮ ሁሉንም ክፍል በፍጥነትና በጥራት ማምረት የሚያስችል አሰራር ነው። ይህን የቴክኖሎጂ ፋብሪካ በንፋስ ስልክ ላፍቶ ክፍለ ከተማ የተከተልን ሲሆን በፍጥራና ፍጥነት መርህ ግንባታን ከሳይት ወደ ፋብሪካ በመቀየር የግንባታ ፍጥነት በማሳደግ ወጪን በመቀነስና ጥራትን በማሻሻል አንጻር ተመራጭ ነው። አስተዳደራችን እንደ ወትሮ የነዋሪውን ጥያቄ ለመመለስና ተጠቃሚነቱን ለማረጋገጥ በጠንካራ የፕሮጀክት ማኔጅመንት በ24/7 የሥራ መርሃ ግብር ፕሮጀክቱ በጥራትና በፍጥነት ተጠናቆ ለታለመለት ዓላማ እንዲውል ያደርጋል። ይህን ከከተማችን አልፎ ለአገር ጠቃሚ የሆነ ቴክኖሎጂን ወደ ሀገር ይዞ የመጡትን የሌጋሲ ሆም ድርጅት ባለቤት ኢንጂነር ያሬዳ ፎርቅን በራሴና በከተማ አስተዳደሩ ስም አመሰግናለሁ ብለዋል። በዚህ ከተማ በሺዎች የሚቆጠሩ ቤቶች ሊሰሩ ነው እየተባለ የውሃ ሽታ ሆነው የቀሩ ግንባታዎች ቢኖሩም የአሁኑ ግን በአጭር ጊዜ ውስጥ በመጠናቀቅ አገልግሎት ላይ ይውላል ተብሎ ይጠበቃል። የፖለቲካ ፓርቲዎች የድጋፍ ፊርማ እንዲያቀርቡ የሚደነግገው አዋጅ ታገደ። የህዝብ ተወካዮች ምክር ቤት የፖለቲካ ፓርቲዎች በምርጫ እንዲሳተፉ የድጋፍ ፊርማ እንዲያቀርቡ የሚደነግገው የህግ አዋጅ እንዲታገድ ተወስኗል። የህዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን ሶስተኛ መደበኛ ስብሰባን አካሂዷል። ከዚህ በፊት በነበረው አዋጅ የፖለቲካ ፓርቲዎች ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች ለሚያቀርቧቸው እያንዳንዳቸው እጩዎች የድጋፍ ፊርማ እንዲያቀርቡ ይጠይቃል። ሰባተኛው ጠቅላላ ምርጫ ለማካሄድ ከሚደረገው ዝግጅት አንዱ በምርጫ የሚሳተፉ የፖለቲካ ፓርቲዎች የሚያቀርቡት የድጋፍ ፊርማ ሲሆን፣ የፖለቲካ ፓርቲዎች የድጋፍ ፊርማ ለማሰባሰብ በቂ ጊዜ ባለመኖሩ የድጋፍ ፊርማ ለማሰባሰብ የተደነገገው አንቀጽ እንዲታገድ ለምክር ቤቱ የጽሑፍ ጥያቄ አቅርበዋል። በመሆኑም የፖለቲካ ፓርቲዎች ይህንን ጥያቄ እያቀረቡ የድጋፍ ፊርማው ተግባራዊ ይደረግ ቢባል በምርጫ የሚሳተፉ የፖለቲካ ፓርቲዎችን የሚጎዳ በመሆኑ ነባሩ አዋጅ ተሽረዋል። የአሜሪካው የውጭ ጉዳይ ሚኒስተር ከጠቅላይ ሚኒስተር አብይ አህመድ ጋር ተወያዩም። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላም እና ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አስታውቋል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ የውጭ ጉዳይ ሚኒስትሩና የጠቅላይ ሚኒስትሩ ውይይት የተደረገው ረቡዕ ኅዳር 24 2018 ዓ.ም ተመረጥ መሆኑን አመልክቷል። ይህ የአሜሪካ እና የኢትዮጵያ ከፍተኛ ባለስልጣናት ውይይት በአራት ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ነው። በውይይቱ ላይ ሁለቱ ባለስልጣናት ዩናይትድ ስቴትስ እና ኢትዮጵያ ለቀጠናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸውን የውጭ ጉዳይ መስሪያ ቤት መግለጫ አሳውቋል። የኢትዮጵያን ውስጣዊ ጉዳዮች በተመለከተ ንግግር ስለማድረጋቸው በመግለጫው ላይ አልተጠቀሰም። በጠቅላይ ሚኒስትር አብይ አህመድ ና በውጭ ጉዳይ ሚኒስትር ሩቢዮ መካከል የተደረገው ውይይት በተመለከተ በውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ በኩል በአንድ አረፍተ ነገር የተጠቃለ ና ዝርዝር ጉዳዮችን ያለያዘ ነው። ከውጭ ጉዳይ ሚኒስትሩ ጋር የተደረገውን ንግግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። የውጭ ጉዳይ ሚኒስትሩ ሩቢዮ እና ጠቅላይ ሚኒስትር አብይ አህመድ ቀጠናዊ የሰላም ጉዳዮችን በተመለከተ ውይይት ሲያደርጉ ይህ የመጀመሪያው አይደለም። አውስትራሊያ ለዩክሬን ወታደራዊ እርዳታ ልትሰጥ ነው። አውስትራሊያ ለዩክሬን የ62 ሚሊዮን ዶላር ወታደራዊ እርዳታ ማዘጋጀቷን አስታውቃለች። በተጨማሪም በሩሲያ ላይ ማዕቀብ እንደምትጥል ይፋ አድርጋለች። ጠቅላይ ሚኒስትርና የመከላከያ ሚኒስትር ሪቻርድ ማርልስና የውጭ ጉዳይ ሚኒስትር ፔኒ ዎንግ በጋራ በሰጡት መግለጫ ፓኬጁ ለዩክሬን አስፈላጊ ወታደራዊ መሳሪያዎችን ለማቅረብ በኔቶ ተነሳሽነት ቅድሚያ ለተሰጠው የዩክሬን መዋጮን ይህ ድጋፍ ያካትታል። አውስትራሊያ ለዩክሬን የምታደርገው ድጋፍ የማይናወጥ ነው እነዚህ ቃላቶች ዩክሬን ከሩሲያ ህገወጥና ኢሞራላዊ ወረራ ለመከላከል በምታደርገው ጥረት ተጨባጭ ለውጥ ያመጣሉ ሲሉ ማርልስ ተናግረዋል። በተጨማሪም ካምቤራ ከሩሲያ ጋር የተገናኙ 45 ተጨማሪ መርከቦች ላይ ማዕቀብ የጣለች ሲሆን፣ በዚህም ማዕቀቡ የተጣለባቸውን መርከቦች አጠቃላይ ቁጥር ወደ 200 አድርሷል። ጦርነቱ ከተጀመረበት ጊዜ አንስቶ የአውስትራሊያ አጠቃላይ ድጋፍ ለዩክሬን ከ1 ነጥብ 12 ቢሊዮን በላይ በወታደራዊ እርዳታ ተሰጥቷል። በሌላ በኩል ሮብለት ጃፓን ለዩክሬን 25.7 ሚሊዮን ዶላር እርዳታ በመስጠት ሀገሪቱን የተቀበሩ ፈንጂዎችን ለማጽዳት እንደምትረዳ አስታውቃለች። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በምጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጎም ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።